አንዳንድ ጊዜ ያልተኖረ ነገር ለማውራት ይቸግራል። አይደለም እዚህ ውስጥ የተኖረ ነገር እንመለከታለን ብዬ አስባለሁ። ለምሳሌ ማሂም አንድ ወንድ ልጅ አላት። ስለ እሱ ነው እያወራችን ያለችው። የተነካችበትን የኖረችውን ነገር ለመንገር እየሞከረች ነው። ብዙዎች የሚጋሩት ታሪክ ስለሆነ እንደእናት ለልጆቻቸው መንገር የሚፈልጉትን መናገር የሚችሉትን ነገር ለመናገር ይሞክራሉ። እሱም ግን የተኖረ ነገር ነው። አማረጋም ስንመጣ የቤቱ ወንድ ብቸኛ ልጅ ነው። ብቸኛ ነው ወይስ ወንድ ብቸኛ? ስለዚህ እሱም የኖረበትን ነገር ለመንገር ነው የሚሞክሩ እና እዛ ውስጥ የምር መነካት ስለሚኖሩ ስሜት ይሰጣል ብዬ አስባለሁ ብዙዎች ሲመለከቱትም በየቤታቸው በቀላሉ መግባት የሚችል እና የሚጋሩት ስሜት እንደሚሆን ተስፋ እናደርጋለን። በግል እንደዛ ሲሰማ ነበር ነው እንደ በደንብ ምን ጥያቄ አለሁ። እኔ በዛ ውስጥ ያው እናትም ስለሆንኩኝ እረዳዋለሁኝ እና ይሄ የእናትነት ስሜት ሁሉም ሁሉም ሰው ጋር አለ ብዬ አስባለሁኝ። የእናትና የልጅ ግንኙነት የሚጀምረው ገና በአስራ ስምንተኛው ሳምንት ላይ እናቱን መለየት የሚጀምርበት ነው እና በቃ በጣም ልዩ ስሜት እባካችሁ እንኳን አደረሰሽ የስኪልሎች አላወቀችም። የእናቶች ቀን ስለሆነ እናት እንደመሆኗ ደግሞ ስሜቱን በቀጥታ ስርጭት ለተመልካቾቻችን ለማድረስ በማሰብ ደህና ናችሁ? እንኳን ደህና መጣችሁ። ዛሬ የእናቶች ቀን ነው እና አበባ አበባ ይዞ ነው እንኳን አደረሰች ለማለት የመጡት በጣም የመጡት በጣም አመሰግናለሁ። ቅድም እና ቆዩ አለም ብዬ ነበረ። እንኳን አደረሰች ለማለት ያው በዚህ መልኩ ቀኑ በሚመጥ መልኩ እንኳን አደረሰች ለማለት ነውና በጣም አመሰግናለሁ። በጣም ነው የማመሰግነው፣ ማለት ዛሬ ልዩ ቀን ነውና እናት መሆኔን የበለጠ እንዳከብረውን ያደረጋችሁ በጣም አመሰ

የእውነት በጣም በጣም የደነገጥኩት ምክንያቱም አሁን አናገሪያቸው ነው እንትን ያልኩት፣ ቁርስ በል በሉ አልበሉ ብዬ አናገሪው ነው እንትን ያልኩት። የገባውት እና በጣም ነው ደስ ያለኝ። ለጃልስሙት የእውነት በጣም በዚህ አጋጣሚ ማለት እንደዚህ ቁጭ ብሎ ለመስራት ተረጋግተ ስራ ትሰራ ለማድረግ ከጎንህ እናት በጣም ትልቅ ቦታ አላትና እንደ ልብህ ጣል አድርገህ ምንም ነገር ሳይጎልብህ እንድትንቀሳቀስ አንተ ወደፊት እንድትሆን አበባ ሆነህ እንድትቀጥል እንዲያምርብህ የሚፈልጉ እናቶች ከጎናችን ስላሉ፣ ያው ባለቤቴም ያው ዋናው ነው፣ ግን ደግሞ እናቶች የበለጠ በጣም ትልቁን ቦታ አላቸው እና በጣም ነው የማመሰግነው። ሁላችሁ ነው ደስ ይላል። የምር ደግሞ ስሜቱን ብንጋራው በሚል ነው። ምክንያቱም እኔና አቤል ብናወረው ስሜት ላይ ሰጥ ይችላል። ከራች በጣም የሚገርም ነው በእውነት ይህንን ነገር መቼ ማረዘው ምና በጣም ነው ደስ ያለኝ። በጣም ነው የማመሰግነው። እግዚአብሔር ሽ ደግሞ ለቁም ነገር ደርሰው ከፍ ብሎ ደግሞ የምንገናኝበት ጊዜ ይኖረናል ብለን እናስባለን። አሜን። መታደር ነው በልጆች መባረካ በህይወት ውስጥ ትልቁ ስጦታ ሰው ትዳር ከመሰረተ በኋላ ልጅ የሚባለው ነገር ነው። እውነት ነው። ስለዚህ በዚህ እድለኛ ነሽ። እንኳን በጣም በጣም እድለኛ ነኝ። በጣም ነው የማመሰግነው አለም ላይ ላላችሁ እናቶች በሙሉ ሁሉም ሰው እናት ሆናችሁ በዛሬ ቀንም እናት ለሆናችሁ እናት ለመሆንም ላሰባችሁ በሙሉ ይሄንን እድል ይሄንን ጸጋ፣ ሁላችሁም ጋር እንዲደርስ ነው። በጣም ነው ግን ማመሰግነው፣ ሁላችሁንም በጣም አመሰግናለሁ። ቀደም ሲል መግቢያችን ላይ እንግዲህ ዛሬ ቀኑ እስከ ዳር ነው እያልን ነበርና እንኳን አደረሰሽ ልላት ፈለግኩ። አሉ አራል ግን ደግሞ ያሰብነው መንገድ ስለነበረ ይሄኛው መንገድ ይሻላል ብለን በዚህ መልኩ ቀኑን በሚመጥ መልኩ ላንቺም ክብር በሚሆን መልኩ ደረሰች ስላለች ደስ ብሎናል። ይላል በጣም ነው የማመሰግነው። ሁላችሁንም በአጠቃላይ በጣም ነው የማመሰግነው። በጣም ነው ደስ ያለኝ። ስሜቱን አታውቁትም እናንተ። በጣም ነው ደስ ያለኝ። በጣም አመሰግናለሁ። ናይስ ተመልካቾችም አብረውን ስለሆኑ በጣም ቀልብ እናመሰግናለን እለቱን በእናቶች ጉዳይ እያሰብን አብረን ቆይታ እናደርጋለን ስንል ነበረ። በዚህ መንገድ ብንጀምረው መልካም ነው ብለን አስበን እንደዚህ ጀምረነዋል። ውሏችን በተለያዩ ጉዳዮች ከእናንተ ተመልካቾቹ ጋር ቆይታ ያደርጋል። ደግሞ ማረፊያ እንዲሆነ ሙዚቃን ጋብዝና እንመለስ። በጣም ጥሩ። ከሙዚቃው በኋላ ፍረነ ቀለማት በሌሎች ጉዳዮች ይመለሳል። አብራችሁን ቆዩ። የሕይወት ዘመኔ በጠራዋል ንደጋ እማ እናቴ ኑሪ ኩራት እማ እናቴ ኑሪ ኩራት የጧት ፀሐይ የማለዳ ብርሃኔ ነሽ የህይወቴ መፍቻ ቁልፉ ማንች ነሽ፣ መለምነው ሌላ የለኝ ፈጣሪን፣ እስትንፋሽን ያርዝምልኝ። ያቺ የጧፀሀይ የማዳዳ የማለዳ ብርካኔነሽ የህይወቴ መፍቻ ቁልፉ ማንች ነሽ፣ መለምነው ሌላ የለኝ ፈጣሪን

ባን ፀሐይ የማለዳ ብርሃኔ ነሽ የሕይወቴ መፍቻ ቁልፉ እማችነሽ። መለመነው ሌላ ይለኝ ፈጣሪ ፋሽኝ ያርስ ብልኝ ያቺ የጧል ፀሐይ የማለዳ ብርሃኔ ነሽ የሕይወቴ መፍቻ ቁልፉ እማችነሽ

አይኖችሽ በፍቅር በእንባ ተሞልተው ጎልተው ይታያሉ። እናት ያረገዋል ያንቺን ደስታ ማየት የኔ ወ